ብዙ ሰው ባይዘዊ ጃፓን ውስጥ እንደምኖር ሲያውቅ በጣም በቃ በረጃጅም ህንጻዎች ተከብቤ ምናምን የምኖር ነው የሚመስለው። በነው የሩዝ እርሻ ምናምን ባለበት ላይ ገጠር፣ ሊትራሊ ገጠር ውስጥ ነው የምኖረው። በጃፓንኛ ኢናካ ነው የሚባሉት። በዛሬ ብሎግ የጃፓን ትንሽ የገጠር ከተማ ውስጥ ወክ ወስዳቸዋለሁ እና ስቲክ አራውንድ። ቀኔን የጀመርኩት ልጄ ነርሰሪ ካደረስን በኋላ ጃፓንኛ በማጥናት ነበር። እና እዚህ ቋንቋ ካልቻላችሁ በኢየሱስም በጣም በቃ ኑሮ ከባድ ነው። ምንም እንግሊዘኛ አይናገሩም። እና በቅንድስ አንድ ሰዓት ያህል ነው ለማንበብ እየሞከርኩ ያለው። እዛ ሳይፎዋስ ኩዌኖሽ ታኒያጣ ኮ ሂዳሪኒ ማጋቴ ኩዳሳይ turn left right there please turn left right there japanese ከሶስት ነው ከሶስት አልፋቤት ነው። ሂራጋና ካታካና እና ካንጂ ሰ ሰ ነው ሀ ሀ ነው በበ ነው ተብሎ ሁሉም ቦታ ስታገኙት በ እንደ በ አይነበብም። ላይክ እዚህ ጋር በ ብላችሁ ያነበባችሁት ማለት ነው ሌላ ቦታ ሲሆን ካ ሊሆን ይችላል። እና ለዛ ነው ካንጂ የሚባል ነገር የሚያምታተው። ደስ የሚለው ደግሞ ግራመሩ ባይዘዌ ማለት ነው። ይሄ ግስ ስም ምናምን ብላችሁ እንትን የምትሉት ነገር አለ አይደለ? ከአማርኛ ጋር ይመሳሰላል። ሶ አሁን ምን እናደርጋለን መሰላችሁ፣ ወክ ስለምንወጣ ማለት ነው። እና ደግሞ ማይ ማዘሪን ሎው ወደ ዘጠኝ ሰዓት አካባቢ ስለምትመጣ ከዛ በፊት ራት ሰርተን ስለምንጠብቃት አሁን ራት እንስራና ከዛ በኋላ ደግሞ ወክ እንወጣለን። ኦኬ፣ ኦኬ። ሶ ሌትስ ጎ ቱ ዘ ኪችን። ለራት የምሰራው ጃፕኒስ ከሪ ነው። ለመስራት በጣም ቀላል እና በጣም ፈጣን ስለሆነ ብዙ ጊዜ አልወሰደብኝም። ምሳ ቲፒክሊ ሩዝ፣ አሳ እና ሚሶ ሱፕ ነው የምንበላው። ካልሆነ ደግሞ ከራት የተረፈ የሆነ ነገር ይኖራል እና ለጃፓን ሩዝ ማለት በቃ ለኢትዮጵያ እንጀራ እንደማለት ነው። ላይክ በየቀኑ ማባያው ሩዝ ነው። ላይክ ሶሱ ነው የሚቀያየረው። እና ዩ ሃቭ ኖ አይዲያ ስንት አይነት ነገር በሩዝ እንደሚሰራ፣ ከኬክ እስከ ወይን። ኖቡ እዚህ ጋር ራመን ነበር። አማሪን ብሎ ይበላይ ነበረው ራመን ዴስካ ሰው አሁን ውብ ወክ እንወጣለን። ምን ምን እንይዛለን መሰላችሁን? ሳበልቻሉ ግን በደንብ አልጠገብኩም። ሶ ጀስት ኦኒጊሪ ኦኒጊሪ ማለት ራይስ ቦልስ ኤንድ ይሄ የተሸፈነው ደግሞ ኖሪ ይባላል ከሲዊድ ነው የሚሰራው፣ አይ ቲንክ ካልተሳሳትኩኝ። ከዛ ቸኮሌት እንይዛለን ውሃ እንይዛለን፣ ታብሌት እንይዛለን። ከዛ ደግሞ የምንቀመጥበት ወንበር ምናምን እንይዝና ማለት ነው። ሳኩራ መሀል ደቅ ብለን ነው በቃ የምናነበው ወይ ደግሞ የሆነ ነገር የምንሰራው። ወይ ከጃፓን ባህል አንድ ደስ የሚለኝ ነገር የቤታቸውን ንጽህና ለመጠበቅ የሚያደርጉት ጥረት፣ መግቢያው ጋር ለጫማ ዴዲኬት የተደረገ መደርደሪያ አለ። የውጭ ጫማ ወደ ቤት በፍጹም በፍጹም አይገባም፣ የቤት ጫማ ደግሞ በተአምር ወደ ውጭ አይወጣ። ሶ ሰፈራችን ይህንን ይመስላል። ትንሽ ሄዳችሁ ኢቨን ላይ ከአንድ ደቂቃ ምናምን ሳይሞላ የሩዝ እርሻ አለ ከጎን በኩል ከጀርባ በኩል ምናምን ና ማሳ ነው የሚባለው፣ የሩዝ ማሳ ነው የሚባለው። እስቲ ሳንባሪ ያስተካክሉኝ ከተሳሳትኩኝ። እንደዚህ አይነት ድንኳን ሰሞኑን በጣም እያየው እርሻዎቹ መሀል ላይ። ዊንተር በጣም ብርድ ስለነበር ምንም ነገር አይዘሩም፣ ግን ወደ ስፕሪንግ እየገባን ስንሄድ ብርዱ መለስ ስለሚል የተወሰነ ሞቅ ለማድረግ መሰለኝ እንደዚህ የሚሸፍኑት እንደዚህ ሸፍኖ የተወሰነ አትክልት ምናምን ነገር ይተክላሉ። ይህ ሁሉም የምታዩት እንግዲህ የሩዝ እርሻ ነው አይ ቲንክ ከቤቶቹ በስተቀር እኮ ላይክ ማለት ጃፓን እንደሆነ ባልነግራችሁ የኢትዮጵያ ገጠር ነው ይመስላል፣ አይደል? አሁን ነው ወዲ ቲንክ እዚህ ጋር የምታያቸው ማለት ነው በሙሉ ራይስ ፊልድ ነው፣ የሩዝ እርሻ ማለት ነው። ሶ አሁን አይ ቲንክ በደንብ መሞቅ ከጀመረ በኋላ ይዘራሉ ምናምን ነገርና፣ ይሄን ይመስላል። ይሄ ሊትራሊ ከቤታችን ጀርባ ነው ማለት ነውና ይታያቸዋላ እዚህ ጋ የተወሰነ ነገር ተክሏል። ብዙ ጊዜ ከባለቤቴና ከልጅ ጋ ወክስ እንውጣ። ወደዚህ ነው ማለትነው በጀርባ ትሬን አለ እዚህ ጋ እንደዚህ አለ። ሉቅትስ ግን እየሞቀነ ወይ በጣም ሞቀት። ልብስ ነው የለበስኩት። በስማ ምንድነው ሆኑ ኢሪጌሽን ሲስተም አለ እዚህ ጋ ውሃ ምናምን ያ ሶ ሳኩራ ቦታ ነው የምንሄደው እ ትወድሳላችሁ። በጣም ነው የሚያምሩ ቦታው ማለት ነው ኋላ ስለ ሳኩሯ በደንብ የሰራሁት ቪዲዮ አለ፣ ከዚህኛው ቪዲዮ በፊት የፖሰትኩት እና ኢንትረስትድ የሆናችሁ ሰዎች ላ መኪና ውስጥ ማለት ነው ሁለት ሰዎች አሉ አሉሽ። በቃ ዊርድ ነው የሚሆንብኝ። ባይ ዘ ወይ ሰው እያየሁ ቪዲዮ መቅረጽ ማለት ነው እና አም ትራይንግ ቱ ኮንቪንስ ማይሰልፍ፣ ፌስታይም እያረግኩ ነው ከሆነ ሰው ጋር ቪዲዮ ቻት እያደረግኩ ነው ናም ብዬ ውይ ባይ ዘ ወይ በቃ ይሄ ሰዓት ላይ በጣም ነፋሻማ ነበረ በጣም ነበር ደስ የሚለው። እና እናት ስትሆኑ ደግሞ በቃ እንደዚ የራሳችሁን ታይም በቀላሉ አታገኙም። ሶ በጣም ብርቅ ሆኖብኝ ነበር፣ ግን አት ዘ ሴም ታይም ደግሞ በቃ የሆነ ማላቀው ጥፋተኝነት ስሜት እየተሰማ ነበር። ማም ጊልቲ ኢዝ ሪል ላይክ ኦነስሊ፣ እናቶች ካላችሁ በጣም ትረዱኛላችሁ። ቢያስባለው ማለት የራሳችሁንም ጊዜ ትፈልጋለ። ከዛ ደግሞ የሆነ ታገኙትም ደግሞ በቃ የልጃችሁን ጊዜ የሰረቃቸው አይነት ስሜት አለው እና ኤኒወይ ማንም የለም ሊትራሊ ማለት ነው። በዛፎች ላይ የተከበብኩት ምናምን እና ጸጥ ያለ ቦታ ነው እና የሆነ ሰው ሲመጣ ያስፈራል ነው ዩኔቨር ኖ አይ ኖ ጃፓኒ ሴቪን ኤቨሪቲንግ ግን ስቲል እዚ ጋር ለቪዲዮ ስል ጎርደድ ጎርደድ እያልኩ ነበር። ካሜራውን አላየሁትም አሉ አዚፍ የሆነ ሰው ተደብቆ እንደሚቀርጸኝ ነው የሚያደርገኝ። ቪሎግ ማድረግ ባይ ዘዌ ኢትስ ናት ኢዚ ኢትስ ናት ኢዚ ዩነስ ኢትስ ናት ኢዚ ፒፕል። እንደዚህ አይነት በቃ ዊርድ ነገር ነው የሚያሰራችሁ። ከዚህ በኋላ ጉዞ ወደ ቤት ሶ አሁን ቅድም ያዘጋጀሁት የከሪ ስቲው ላይ ከሪ ኪውብስ ጨምርበታለሁ። ኢንድ ሪዛልቱ ይህን ነው የሚመስለው። እዚህ ላይ ያስገባት እንጂ ለእራት የበላ ነው ነው። ኢንድ ወዝ ናይስ። እና ኦሚን ፒክ ልናረጋት እየሄድን ነው። ሶ አሁን እኔም ልጅን ፒክ ወደ ማድረግ ይሄድ ነው። ወደ ነርሰሪ እየሄድን ነው። እናንተም ደግሞ ሰብስክራይብ ወደ ማድረጋችሁ ሂዱ። ሶ በቀጣይ ሳምንት ደግሞ በጣም በተደጋጋሚ ሪኩዌስት የተደረገ ቪዲዮ ነው የምሰራላችሁ። እስከዛው ድረስ ቸርተመኛው መልካሙን ሁሉ ይግጠማችሁ። አመሰግናለሁ። እስካሁን ደስ ላያችሁኝ ባይ፣ እወዳችኋለሁ።